የዘኛው ሙስሊሙም ክርስቲያን ሙኩሉ አክል ኋላ ቀር እንደሆኑ ይህ ድርጊታቸው ኋላ ቀር የሆነ ነው። ሀጂ፣ መልካም አባት፣ አንደበተ ሩቱ፣ የሰላም ሰባኪ፣ የተጣላ አስታራቂ። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳሁ ሌላ ያለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አመሻችሁ። ዛሬ ሶሻል ሚዲያ ላይ አንድ ሴት ለሀጂ ሙፍቲ ኡመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለውኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም፣ ምክንያቱም ሀጂ ሙፍቲ ኡመር ሲሞቱ መስገዷን ታቆማለች። ይህ ቪዲዮ የሰራሁት እነዚህ ሰዎች ምን ያክል ኋላ ቀር እንደሆኑ ይህ ድርጊታቸው ኋላ ቀር የሆነ ነው። እንግዲህ ዛሬ ይህንን ያደረገችው ሴትዮዋ የመውሊድ በዓል እናከብራለን በሚል ነው። እንግዲህ የመውሊድ በዓልን አክብሩ የሚል የእስልምና ሃይማኖት የቁርአንም ሆነ የሐዲስ የዑለሞች መረጃ ያለም ከራሳቸው በቃ ከስሜታችሁ የፈለቀ ነው። አክብሩ አታክብሩ እያልን እነሱ ጋር አንጨቃጨቅም። እኛ ግን ኒው ጄነሬሽን ለአዲሱ ትውልድ ለተተኪው ዜጋ የመረጃ ባለቤት እንደሆነ እንዲሆን የዕውቀት ባለቤት እንዲሆን የመረጃ ሰው እንዲሆን እናስተምራለን፣ ከማስተማር እንተናለን። ይህን ቪዲዮ የሰራሁት እነዚህ ሰዎች ኋላ ቀር ከመሆናቸው የተነሳ ዛሬም ለሰው ይሰግዳሉ፣ ለትውልድ አይጨነቁም። ለምሳሌ በአማራ ክልል በደቡብ ወሎ ዞን አልብኮ የሚባለው ወረዳ ላይ በኢትዮጵያ ደረጃ የነብዩ መውሊድ የሚከ የነበርበት ቦታ ነው። እዚህ ቦታ ላይ ሚሽነሪዎች የፕሮቴስታንት ሚሽነሪ ገብቶ በጣም በርካታ ወጣቶች ጴንጤ እየሆኑ ነው። ኦኬ፣ በኢትዮጵያ ደረጃ ነብዩ መሐመድ አለይ ሰላቱ ወሰላም ልደታቸው ተብሎ የሚከበርበትን ቦታ ወደ ጴንጤነት እንቀይራለን። ታሪኩ ሆኖ ይቀራል። እስልምና ሐሰት ነው። ነብዩ መሐመድ አለይ ሐሰተኛ ነብይ ናቸው፣ ይህንን እናረጋግጥላቸዋለን ብለው ጴንጤዎች ገብተው፣ በነገራችን ላይ አልብኮ ወረዳ ብሎ ማለት ለሰሜን ሸዋ ዞን ወረዳዎች እንደ እንትን እንደ መኮይ እንደ ማጀቴ፣ አንጾኪያ ገምዛ የሚባሉ ወረዳዎች ቅርብ ናቸው፣ ለአልብኮ ማለት ነው። እንደሚታወቀው ከድሮ ጀምሮ መኮይና ማጀቴ የፕሮቴስታንት ሚሽነር የገባበት በጣም በርካታ ወጣቶችን ጴንጤ ያደረገበት አካባቢ ስለሆነ ከዛ ወርደው ከአንጾኪያ ገምዛ ወረዳ ወርደው እዛ ልብኮ ላይ በጣም በርካታ ሰውን ጴንጤ እየሆነ ነው በድብቅ ልክ እንደኛ ሂጃብ የሚለብሱ ሴቶች እንደምናቸው ሲባሉ አልሐምዱሊላ የሚሉ ነገር ግን በድብቅ እኛ የምናመልከው ኢየሱስን ነው፣ እኛ የኢየሱስ ተከታዮች ነን፣ እስልምና ሀሰተኛ ነው እያሉ ወጣቱን ከስር ከስር እየቦረቦሩ ነው። እነንትና ግን ያው ተያይዘው የተሰጋገዱ ነው እርስ በርስ እርስ በርስ እየተሰጋገዱ ነው፣ በሚያስቅ ሁኔታ ማለት ነው። ስለዚህ ለምትሰግዱም ሴትዮ ለሚሰገድለትም ሰው ሸር አድርጋችሁ አድርሱልኝ። እርስ በርስ ስትሰጋገዱ ወጣቶቻችሁ፣ ተረካቢዎቻችሁ ያሉም ነገ ጧት ማን ነው መውሊድን የሚያከብርላችሁ ብላችሁ አድርሱልኝ። ሀጂ መልካም አባት፣ አንደበተ ርቱዕ፣ የሰላም ሰባኪ፣ የተጣላ አስታራቂ ክርስቲያን ሙስሊሙ ሁሉ የሚወዳቸው ለአንድ ወገን የማያዳሉ መልካም አባት ናቸው። የኢትዮጵያ ኩራት ድምቀት እኮ ናቸው። እንደ ታመሙ ሰመው ፈጣሪ ማራቸው። የኢትዮጵያ ሕዝብ ጸሎት አድጉላቸው። ሀገር አስታራቂ መልካም አባት ናቸው። ምንም ሳይሆኑብን ፈጣሪ ያቆያቸው። ተቀዳሚ ሙፍቲም የሚወደዱ ናቸው። በጣም የሚገርም ስብዕና አላቸው። የፍቅር ሰባኪ የጸሎት ሰው ናቸው። እባክህ ጌታዬ ሀጂዬ ይማራቸው ፈጣሪ ይማሩት። አንበሳ አንበሳን አይበላም፣ ተኩላ ተኩላን አይበላም። ተጎሳው ሌላ ያለ ነው። የሰው ልጅ ምን ሆኖ ነው ሰው የሚገድለው? ኢትዮጵያ አምርራ ትዘን ህዝቦቿ ማውን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሀሩራ ይችሉትምን? እኔ አባት ሐጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት እምታውቁ ታውቃላችሁ፣ እፖስታችኋለሁ፣ ፕሮፋይል አድርጋችኋለሁ። ካምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሐጂ ሙፍቲ ውጭ የምከተላቸው የለም። ይለም ቃል ለሰማይ ቃል ለምድር ከኔ እምነት በተቃራኒ ያሉ ፍጹም አንገናኝም። እኔ ሶስት ነገሮችን መካድ አልችልም፣ ይዣቸውን በልብ የምሞታሉ፤ ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከእኔ ጋር በምድር ላይ ባላያቸውም ቢጠፉም ቢሰወሩም ልቤ እንደ መቃብር ሆኖ እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው መሞት ሶስት ነገር ናቸው፤ ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆኖ ሐጅ ሙፍቲ የእኔ ሲኖዶስ ወይ የእኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ሕይወቴን ትቼ እኔም ልጆቼን ቤተሰቤንም ይዤ ከእግራቸው ስራ አልጠፋም ነበር እንዳለ መታደሉ ነው። ትምህርታቸውን ወስጃለሁ። የእምነታቸውን ጎራ ስለምንለያይ ሰውነታቸውን፣ ሰባይነታቸውን አክብሬ ስለነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ፣ ከእምነት እሳብ ቢወጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው፣ ተንቀው፣ ተንበሻቅጠው ወጥጠው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሃጅ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይህንን እኔ ሪስኮ ስጀና እኔ ያምኘበት ነማወራ እምነቶች አይቀላቀሉም አይደባለቁ። በኛ ለእስልምና እምነት እንደ በአዳ ልኮ ነው። በእስልምናም የኛ እንደ በአዳም ልኮ ነው። የትኛውም እምነት ከራሱ እምነቶች ሌላ አምላክንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኔትሊ ነው። ማስተባበልም መቅባትም ስለማይቻል ሀጅ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኒያን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምፃቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሐጅ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙ ላለሁ ኮፒ ሊንክ ሸር አድርጉት ለመላው የኢትዮጵያ ህዝብ ነው ለስልምና ህዝብ አልልም ለመላው ሙስሊም ህዝብ አልልም ሀጅ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄ ፍትም የሁሉም እምነት አባት ናቸው በእኔ ሳቢ ገብረ ኢየሱስ እናልኳችሁ ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው ምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ረስት ሰጥቶ በቀኙ ያድርግልን፣ ነብሳቸውን ይማርልን። ሃጅ ሙፍቲ እረፍትዎት በገነት ይሁን፣ ነብሶትን ይማር። የምራዝኛለሁም ደንግጫለሁ። ኢትዮጵያ ሰዋጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸር አድርጉት። አመሰግናለሁ። አሰላሙ ዐለይኩም ወረሕመቱላህ በረካቱ

ሰሞኑ ማን ትክክለኛ ዓቂዳ እንደሚከተል ማን ኢኽዋንይ እንደሆነ ማን ሙመይዕ እንደሆነ በዚህ ሞት ናይ ብዙ ሓቅና ባጥል ሓቅ ይለያል ማለት ነው። ሙስሊሙ ክርስቲያን የ ባለስልጣኑ ሌላውም እኩል ነው። ይዘንዳ እንዲህ ያለ ነውና እንዲህ ያለ ላርግላ ስለብቻ ክብሩ ስለሰጠው የሚል አሳብ የለኝ። ምን ይዘንዳ እንዲህ ያለልኝ እንዲህ ያለልኝ አላህ ሱብሐነሁ ወተዓላ ካፊሮችን ወዳጅ አድርጋቸው አትያዙ የኔንና የአማኞች የሆነ ጥላት የሆነን ወዳጅ አድርጋቸው አትያዙ ነው አሉ። ተቀዳሚ ሙፍቲ እኔ አሰቡስ ቢላህ አለይኩም አህለ ሱና ወልጀማአን ለማጥፋት ከካፊሮች ጋር የሚሰራ